ወንድ ብቻውን ነው የሚያለቅስ ከወዳጅ ከዘመድ ርቆ አንጀቱን በአንጀቱ ታጥቆ ተሸሽጎ ተገልሎ ተሸማማቆ ተሸምቆ ከቤተሰቡ ተደብቆ መሽቶ የማታ ማታ ነው ሌት ነው። የወንድ ልጅ ምባው ብቻው ነው የሚፈታው ብቻው ነው የሚረታው ተጽሎ ውጦ ተጨብጦ ተማምጦ ተጣጥሮ በሲቃ ግት ተወጥሮ እንደ ደመና ተቋጥሮ ውስጥ አንጀቱ ተቀብሮ መሽቶ ረፍዶ ጀንበር ጠልቆ የጨለማ ድባብ ወድቆ በእንቅልፍ ጥላ ሲከበብ በዝምታ ሲዋጣ አገር ፍጡር ሁሉ ተስለምልሞ ብቸኝነት ብቻ ሲቀር የኋላ ኋላ ማታ ምድር አገሩ በእፎይታ ዓይኑን በእንቅልፍ ሲያስፈታ ሁሉ በረፍት ዓለም ርቆ ብቸኝነት ብቻ ሲቀርብ ያኔ ነው ወንድ ዓይኑ የሚረጥብ የብቻ እምባ ወዙ የሚነጥብ ብቻው ነው ብቻው ነው የእምባ ጨለማ ለብሶ ነው ወንድ ልጅ ወዙ የሚነጥበው ዕጣውን ለብቻ ቆርሶ ብቻውን ሰቀቀን ጎርሶ ብቻውን ጭለማ ለብሶ ገበናውን ሳግ ሸፍኖ ክብሩን በሰቆቃ አፍኖ ሌሊት የማታ ማታ ነው ሕቅ ቅንቁን የሚነጥበው ኤሎሄውን የሚረግፈው። ካይኑ ብሌን ጣር ተመጦ ካንጀቱ ሲቃ ተቈርጦ ደም አልሞ ፍም አምጦ በአጽመ ወዙ እቶን ተፈልጦ እንደ ጠፈር በራቅም ብርት እንደ እሳተ ገሞራ ግድ ርቅ ነው ወንድ ልጅ እምባው ደም ነው ፍም ነው የሚያነባው፣ ነጥረ ሕዋስ ነው ሰቆቃው ረቂቅ ነው ሚስጢር ነው ጣሩ ብቻው ነው የሚፈታው፣ ብቻው ነው የሚረታው።